ምላሽ ይዣለሁ። እዛው አጥሩ ስር ድችራ ነው ገጠር ድችራ ነው የሚባለው የአፈር ክምር ማለት ነው። እና በሱ ክምር ስር ውስጥ ላይ ገብተን እንዳለን፣ ጫትኑም ሰነካው፣ የያዝነው መጠጥ ሰነካው፣ እዛው እንቅልፍ ይዞ ነኝ። የሞት ድባብ ወረደብኝ፣ ደነገጥኩ፣ ብድግ አልኩኝ። ስሜን ጠራኝ። ውጣ ከዚህ ምድር አለኝ። ኧረ እኮ ነው አሁንማ አሪፍ አልኩት። እኔ ምን አውቃለሁ? ምን አውቄ የት ሄዳለሁ? መንገድን ሳናቁ ወዴት ነው ሂድ የምትለኛል? ነፍሴ ትጨነቃለች። ለሌት አንድ ሰዓት ሁለት ሰዓት ላይ ላይ መጥቶ ሙሉ ለሙሉ በቁመቴ ልክ ይጫነኛል። ምን እንደሆነ አላቅም። ያንን ጭንቀት ያየውባቸው ሳምንታት በጣም ይጨነቃለ፣ እየቀራው፣ እየተማር፣ እየሰገት ያንን ስራት ሁሉ እያደረግኩኝ ስጋት ነው ህይወቴ አኬራ። የምንድን ነው መጨረሻ? የምንድ ነው የት ነው የሚደርሰው? በቀኝ በኩል ያለው ሚዛኑ ከደፋ እኔ ምናልባት ጄነት ሊሄድ ይችላለሁ። እሱንም ፈተና ሀሪዳን ዘመሪዳን የሚባል ገሀነመ እሳት አለ። እዛ ገብቼ ከዛ በኋላ እንደገና ደግሞ ፊም አለ። ያ ፊም እሳት አለ። የሆነች ሲራጥ የምትባላለች ቀጭን ገመድ ናት። እሷን አልፌ ምናልባት ለዛውም ጀነት ሊገባም ላልገባም ይችላለሁ። አስፈለሳፊሪ ነ ሊወጥቁም ይችላለሁ። ያችን ገመድ ማን ይሻገራታል? እውነትን ፍለጋ ያላደረግኩት ያልቆፈርኩት የለም። ከሞት የሚያስመልጠኝን ከሲኦል የሚያስመልጠኝን ከጨለማ የሚያስመልጠኝ ነበር የፈለግኩት። ማምለጫዬን አገኘው፣ አለቴን አገኘው፣ ኢየሱሴን አገኘው። እብን እኛ ቤተሰብ የሚመለክ የነበረው የድሬ ሼክ ሁሴን መንፈስ፣ እንደገና አብዱልቃድር ጂላሌ ኑር ሁሴን የሚባል ደባል ከእስልምና ደባል የነበረው መንፈስ እየጮኸ መውጣት ጀምር። እኔን ለመግደል ሲመካከረው እናቴ እብድሚ ሆኖ ይኖራለች። እና ስሜ ሸሪፍ ሙሳ ይባላል። ተወልጄ ያደግኩት በሙስሊም ቤተሰብ ነው። እናቴ መብዛት መት ትባላለች። አባቴ ደግሞ ሙሳ ስራጅ ይባላል። በዚህ ቤተሰብ ነው ተወልጄ ያደግኩት። ልጆች አሉኝ፣ ባለትዳር ነኝ። በሙስሊም ቤተሰብ ውስጥ ቁርአንን ተምሬ ነው ያደግኩት። ያንን ሲያደርግ ደግሞ ጓደኞች አሉኝ አብረሁን ቁራን ከኔ ጋር ይቀር ይማሩ የነበሩ አለው ጌታን አላገኘው። እኔ ለሃይማኖቴ በጣም ቀናኢ ነበርኩኝ። ከምስልምና ውጭ ሌላ ያለ አይመስለኝም ነበርና በጣም እስልምናን ከሚወዱና ከሚያጠኑ እውነትን ፍለጋ ያላደረግኩት ያልቆፈርኩት የለም። ብዙ ሐዲሳትን አንብቤያለሁ። ቁራንን መላልሽ ብዙ ጊዜ አንብቤያለሁ። በአረብኛም በአማርኛም ያለው አይቻለሁ። ግን ሁልጊዜ የሚያስጨንቀኝ ነገር ነበር እዛ እስልምና ውስጥ አንድ ሰው ከሞተ በኋላ አስክሬኑ ወደ መቃብር ይደርሳል። ወደ መቃብር ከደረሰ በኋላ ናክር ሙንከር የሚባል ነገር አለ። ያ ናክር ሙንከር አስክሬኑን ይቀጠቅጠዋል። ማረቡ ከይልና ሰው ዞር እንዳለ ናንክር ሙንክሩ ምን ያደርገዋል? ይቀጠቅጠዋል በመዶሻ ማረቡ ከይለዋል። ላካለ አላወቃም ይደግምለታል። ወደ ጥልቅ ወርድና እንደገና ይመጣል። በሶስተኛው ጊዜ ዘንዶ መጥቶ የአስክሬኑን ምላሱን ይጠባዋል የሚል አስተምሮ አለ። ይህ አስተምሮ ነፍሴን ያስጨንቃል። ያን አነባለው እንደገና ሰማለው ከኛ ተላላቆች ሰማለው። ለምን ማለት ነው? እኔ አያውቀኝም እንዴ በምድር ላይ ለሱ አምስት ጊዜ ሰገድኩ፣ ለሌት ቀን ሰግዳለው፣ አመልከዋለው። እንዴት ከሞትኩ በኋላ ወደ መቃብሬ መጥቶ አስክሬኔ እንኳን እንዳያርፍ ለምንድ ነው የሚቀጠቅጠኝ? ለምንድነው ምላሴ እንደገና ዘንዶ ስለምንድነው የሚጠባኝ የሀገር እባብ መጥቶ ስለምንድ ነው የሚከበኝ? የሚለው ሁሌ ነፍሴን ያስጨንቃታል። በቃ ደስ አይለኝም፣ ያን ሲያስብ ደስ አይለኝም። እና የእኔስ መጨረሻ በሚል ሁሌ ስጋት ነበረኝ። ከዚህ የተነሳ አሁንም ይህንን መቆፈር ጀመርኩ። ማንበብ ማጥናት፣ ማንበብ ማጥናት፣ አላህ በከለከለው መከልከል፣ አላህ ባዘዘው መታዘዝ የሚለውን ነገር እታዘዛለሁ፣ አደርጋለሁ። ሌላው ምንድን ነው አንዱ ሁለተኛው የሚያስጨንቀኝ ነገር ምንድነው? ወማከለክቱ ኢንሰ ወልጂነ ኢላ ሊአቡዱን የሚል ነገር አለ። ሰውንም ሰይጣንንም ፍጥረትን ሁሉ እንዲገዛልኝ ነው የፈጠርኩት አላህ ይላል። ኢንስ የሚባለው ነገር በምድር በሰማይ ያለውን ፍጥረት ሁሉ ነው እና በዚህ መካከል ለምሳሌ ሰይጣንም ራሱ ከኔ ጋር እኩል ሆኖ ተፈጥሯል። እዛ ጋር ልክ ወማከለክቱ ኢንሰ ወልጂነ። ጂን ማለት ያው ሰይጣን ማለት ነው ሰይጣንም እንደ እኔ እኩል መብት አለሁ። እኩል አድርጎ ነው ሁላችን እኩል ነን የሚለው። እንዴት ከሰይጣን ጋር እኩል ሆንኩ? እንዴት እኩል ሰይጣን ከኔ ጋር አብሮ ይንቀሳቀሳል? እንዴት ከኔ ጋር ተፈጥሮ? ዘምሳሌ አልፎ አልፎ ሰይጣን ለሰው ልጆች ጠላት ነው የሚለውን ነገር ምነሽ ሸይጣኖም አድዎ ሙቢን ወል በኔ አደም ሸይጣን አድዎ ሙቢን ይላል እና ሸይጣን ለሰው ልጆች ሁሉ ጠላት ነው ብለን እንማራለን እንሰማለን። እንደገና ደግሞ መልሰን ከእኛ ጋር እኩል ሆኖ ተፈጥሯል ተብሎ ይታሰባል እና ይሄ ነገር ያስጨንቀኛል። ብዙ ጊዜ ሽንት ቤት ደግሞ ሰይጣን እንደሚጠብቀን ይታሰባል። ሁሌ ከልጅነቴ ጀምሮ ሰይጣን ሽንት ቤት እንደሚጠብቀን ይታሰባል። ያ ሽንት ቤት የሚጠብቀንን ሸይጣን ለማምለጥ ገና ሽንት ቤቱን ከፍቼ ከመግባቴ በፊት ምን እላለሁ? አላሁመ ኢኒ ወልኩቡሲ ወልከባኢሲ ከይሲ ከሆነው ለካፊ ከሆነው ሰይጣን ጠብቀኝ፣ ብየሉ ሽንት ቤት የሚገቡ አስበው እና ሁሌ ያሳዘነኛል። ውስጥ ለምን ጥያቄ ነው? ለምን አይጠብቀኝም? ለምን ሁሌ ሰጋለሁ? ለምን የስጋት ህይወት ነበረ እየቀራው እየተማርኩ እየሰገድኩ ያንን ስርዓት ሁሉ እያደረግኩኝ ስጋት ነው ህይወቴ እና ይሄ ስጋት ሁሉ እስከ መጨረሻ መጨረሻ የምንድ ነው አኬር ይባላል አኬራ የምንድ ነው መጨረሻ የምንድ ነው የት ነው የሚደርሰው እና አንዳንድ ጊዜ ለምን ተወለድኩ እስኪባል ድረስ ያስጨንቃል እዛ ቤተሰብ ውስጥ ሆነ የምታደርጋቸው ነገሮች ሁሉ አንዱም ተስፋ ያለው ነገር የለም እና በዚህ መካከል ጥያቄ መጠየቅ ጀመርኩ ጥያቄ መጠየቅ ጀመርኩ። አባቴን መጠየቅ ጀመርኩ፣ በህይወት እያለ አባቴን መጠየቅ ጀመርኩ። እንደገና ከኛ መሻይ የሆኑ በጣም ቁርኣን የተማሩ ሰዎችን መጠየቅ ጀመርኩ። በዚህ መካከል ወንድሞቼ በተለያየ ነገር መሞት ጀመሩ። በቃ ሶስት እህቶች ሞቱ፣ ከዛ በኋላ ሁለት ወንድሞች ሞቱ። እነሱ ሲሞቱ ለምን ሌላ አካባቢ ሰላም እያለ የኛ ቤተሰብ ጋር ሞት ለምን ይበዛል የሚለው ነገር በጣም እንደገና ሀዘን የሚባለው የውስጥ ሀዘን የውስጥ ስበራት የሚባለው ነገር እኔ ላይ ምንም ቢሰግድ ምንም ቢያደርግ አልለቃለኝ ብዬ የት ልሂድ ብዬ መጨነቅ ጀመር። ያው የወጣትነት ጊዜ ታውቀዋለች። ቁራን እየተማርኩ የቀለም ትምህርቱም እንቅስቃሴ፣ እርሻ፣ ወላጆቼን እያገስኩኝ የሚያደርጉትን ነገር አብሬ ከነሱ ጋር እየሆንኩኝ ጥያቄ ነፍሴ ተጠይቃለች። ምንድን ነው ግን መጨረሻ አከሬ ምንድን ነው? የእኔ መጨረሻ ምንድን ነው? ጀሀነም ነው ጀነት ነው የሚለው ነገር በጣም መጠየቅ ጀመር። አሁንም እንደገና ሲያስበው ምንላል አይታወቁም ነው የሚባለው አይታወቁም፣ ምክንያቱም ወላ ወላአከሪ ረበና አሪፍ ነው የሚባለው። አሁን ማን ጀነት ይግባ ማን ጀሃነቢ አይታወቅም። ሚዛኑ መጨረሻ ላይ ሲደፋ ነው። ለምሳሌ አትድ እና አቂም የሚባሉ መላእክቶች አሉ። በቀኝ በኩል ይመዘግባለ፣ ቀይር ይመዘግባል። በግራ በኩል ያለው ደግሞ ሸሩን፣ ክፋትን ይመዘግባል። የክፋቱ ምዝገባው መዝገብ ከበለጠ አንተ መጨረሻ ላይ ወደ የት እንደምትጣቃለ፣ ወደ ገህና አስፈለ ሳፊሊን ወደ ጥልቅ ነው የምትወርደው። በቀኝ በኩል ያለው ፋይል እዚህ ጋ ያለው መዝገብ የተሻለ ከሆነ ሚዛን ላይ የሁለቱ እንትን ሚዛን ላይ ይገባና ምን ይሆናል? በቀኝ በኩል ያለው ሚዛን ከደፋ እኔ ምናልባት ጄነት ሊሄድ ይችላለሁ። እሱም ፈተና ሀሪዳን ዘመሪዳን የሚባል ገሃነም እሳት አለ። እዛ ገብቼ ከዛ በኋላ እንደገና ደግሞ ፊም አለ። ያ ፊም እሳት አለ። የሆነች ሱራት የምትባላለች ቀጭን ገመድ ናት። እሷን አለፌ ምናልባት ለዛውም ጀነት ሊገባም ለልገባም ይችላለሁ። አስፈለሳፍሪ ነው ሊወጥቁም ይችላለሁ። ያችን ገመት ምን ይሻገራታል? ሁሌ የስጋት አስተምሮ፣ ሁሌ ስጋት ነው እና ይሄ ያስጨንቀኛል በህይወቴ። እና ወደዋለው፣ አደርጋለው፣ ቀራለው፣ ማራለው፣ ሰግዳለው፣ ሁሉን አደርጋለሁ መጨረሻ ላይ ያንን ደግሞ ሁሌ ሌላውን እምነት መቃወም ነው። ሁል ጊዜ ተቃውሞ ነው። አላህ አንድ ነው ነው የምንለው፣ ከሱ ብቼ የለም ዋህደሁ ላ ሸሪከ ለህ እና የሆነ ነገር ሲገጥመን አላሁ አክበር ነው የሚለው። እኔ አላሁ አክበር አንድ ነው እሱ ያልኩን ሁልጊዜ የሚለው መጨረሻ ላይ በቤተሰቤ ላይ ከገጠመኝ ነገር እንደገና ተስፋ ቆረጥኩኝ። እና ተስፌር ለመማር የተለያዩ ነገሮችን አዲስ ሰዓትን አንዳንድ ነገሮች አስፍቼ ለመሄድ መጨረሻ አሰብኩኝ። እንዲሆኑም ተስፋ የለ መጨረሻ ላይ ምንድን ነው የሆነው? ወንጌል የሚናገሩትን ሰዎች ራሱ መጥላት። ለነገሩ እኛ ጋር መጥቶ እዛ ገጠር ላይ እኛ ያለንበት ኤሪያ ሙሉ ለሙሉ ሙስሊም ስለሆነ ወንጌልን ደፍሮ ገብቶ የሚናገርም የለም። የእግዚአብሔር እጅ ከልገባ በስተቀር የጌታ እጅ ከልገባች በስተቀር መንፈስ ቅዱስ ከልገባ በስተቀር ያን ኤሪያ ገብቶ ኢየሱስ ያድናል፣ ወይም ደግሞ ክርስትና እውነት ነው ብሎ የሚያስተምር ሰው የለም። ሁሌ በጫት ተይዘናል ጫትንቅማለን ከተማ ስንወጣ ደግሞ የምናደርጋቸው ብዙ ነገሮች አሉ ብዙ ጓደኞች አሉኝ እንደገና ደግሞ ነ ጽድቅን ንጹህ ነገር እስልምና እየፈለግኩኝ ጓደኞቼ ደግሞ ሌላ ነገር ውስጥ ይከቱኛል እዛ ገብቼ ደግሞ አሁንም ተመልሼ እመጣለሁ ይህን ሁሉ እያደረግኩኝ መጨረሻ ላይ ከባባድ ነገሮች በህይወቴ እየሆኑ ጀመሩ ከባባድ ነገሮች በቃ ተስፋ የሚያስቆርጡ ነገሮች መጨነቅ ጀመርኩኝ ተስፋ መቁረጥ ጀመርኩኝ በቃ ሰላቴን ቢሰግድ ምን ቢያደርግ ሕይወቴ ተስፋ አጣ። በተለይ የወንድሞቼ እና የእህቶቼ መሞት በጣም አማረረኝ፣ ተስፋ አስቆረጠኝ። በዚህ መካከል በቃ የሚያደርገ ወጥ መቼም መቼም ወደ ክርስትና ውስጥ ለመግባትም ለመናገርም ሀሳብ አልነበረኝም። እና ክርስቲያኖችን ማሳደድ ባገኘው አጋጣሚ በገዛ ሄጄ ሌላ አገር ሌላ ወረዳ ሄጄ እንኳን በገጠር የእነሱን መዝሙር ዘጋ ዝጉ እላለሁ። እዛ እኔ ጫክሊቅም እነሱን መዝሙር አዘጋቸው እና ሌላ ተንኮል አመፅ ተጀመረ በ በህይወቴ ላይ ከአመፀኛ ጓደኞች ጋር ተጨመረ። ሰው መምታት፣ መታሰር፣ ሌሎችም ነገሮች ውስጡ መግባት ጀመረ። መቼ ነው ታዲያ ይህ መንፈሳዊነት ይናፍቀኛል። ለአላህ መገዛ ቀንና ለሌት ለሱ መስገት፣ የእሱ መሆን ሁሌ የሚናፍቀውን ያን ነገር ሊያገኘው አልቻለም። ውስጤ ደስተኛ አይደለም። ሰላም የለኝም። ተስፋዬ ደግሞ መጨረሻዬ ምን እንደሆነ አላውቀውም። ግራ አጋቤ ነው ሚያሻማ ነገር ነው። በዚህ መካከል ነው ያደግኩት፣ በዚህ ቤተሰብ እንደዚህ አይነት ሁኔታ ነው ያደግኩት። ከዚያ ያለው ህይወት እዚህ ታፍኖ ከመቀመጥ የሚለውን ነገር አሰብኩና መንቀሳቀስ ጀመርኩኝ። አጎቶቼ አዲስ አበባ ነው ያሉት። እናቴ ወንድሞች፣ ትንሽ ከሰለጥነ ከሚባሉት ቤተሰብ ከቤተሰቦቼ እነሱ ናቸው። እነሱ ጋር መመላለስ ጀመርኩ። አንዴ ወደዚህ አንዴ ወደዛ አንዴ ገጠር አንዴ አዲስ አበባ እያልኩኝ፣ አሁን ምን መጣ፣ ያንንም ይሄንም እያልኩኝ መሀል ላይ ትዳር ጀመርኩኝ። ትዳር ሲጀመር ቤተሰብ ትዳር ያዝ ማዘር ትዳር እንዲስፈልገኝ ትዳር ያዝኩኝ። እነሱ ለእኔ የመረጡት የተለየ ሆነ። እኔ ደግሞ የመረጥኩትን አቀረብኩላቸው። ያንን ትዳር መሰረትኩ። የሼክ ልጅ ናት። አባቷ ሼ አደም ይባላሉ። እሷ ደግሞ ከድጃ ትባላለች። እኔ ደግሞ ሸሪፍ ሙሳ እባላለሁ። ቀጠለን ትዳር። በሁለት ዓመት ውስጥ ትዳራችንን ተበላሽ። በመካከላችን የሆነ ነገር ተፈጥሮ ነበር። ያም ነገር ተበላሽ። አሁን እሷ አስቀድማ ወንጌልን ታውቃለች፣ ጌታ ኢየሱስን ታውቃለች። ምክንያቱም ኮምፓሽን አድጋለች። የሺኪ ልጅ ናት፣ የሺ አደም ልጅ ናት፣ የመስጊዱ ዋና የዛች ከተማ የመስጊዱ ዋና ልጅ ናት። ግን በኮምፓሽን ነው ያደገችው፣ በመካን ሱስ ማለት ነው። እች ልጅ አሁን እኔ ጋር መካከላችን ላይ ጋፕ ተፈጠረ። ምክንያቱም በቤተሰብ ያለቀውን ወንድሞች እህቶቼ እንደሞቱ ሰምታለች። ይሄን ነገር ስትሰማ፣ ይሄ እዚህ ሰፈር የሰው ሕይወት አይበረክትም፣ እሱም ይሞታል የሚል ስጋት አደረባት። ከዛ በኋላ በመካከላችን የነበረ አንድ ህፃን ልጅ ነበረ። ያ ልጅ ተውፊቅ የብዬ ስም አወጣሁለት፣ ራሴ በአረብኛ አወጣሁለት። ተውፊቅ ማለት መልካም አጋጣሚ ማለት ነው። ወንድ ልጅ ነው። እሱ ልጅ በአመቱ ሞተ። ልክ ልጁ ሲሞት እሷ ተስፋ ቆረጠች። እንደገና ሄዳ ሌላ ቤተሰብ ጋር አጎቶቿ ጋር ሄዳ ለካ እሷ እንደገና ደቀ መዝሙር ትምህርት ጀመረች። የተወችውን ጌታ እንደገና እንዳዲስ አድርጋ ለካ እዛ እንትን ትላለች። እኔ ደግሞ እነሱን እሷንም እነሱን መክሰስ ጀመርኩ። ከሰስኩኝ፣ በሸሪያ ከሰስኩ፣ አሳሰር። እነሱ በጣም ስጋት ውስጥ ገቡ። በቀን በሌሊት ያቃጥለናል፣ ያጠፋናል፣ ምን ዐይነት ሰው ነው ይሄ ሽፍታ? አሁን እኮ ሌሊት ሌላ ነኝ ቀን ሌላ ነኝ። እና በዚህ መካከል እሷ ሪቃ ጠፋች። በዚህ መካከል እሷ የምትገባበትን ቸርች፣ አሁን የምትማሪበትን ሰውዬው እሷን የሚያስተማሪያትን ሰው ቤተክርስቲያን ለማቃጠል ሄድኩኝ። ለሊት በኛ ወረዳ ላይ መሰራ ወሰድኩኝ። በጊዜው ከነበሩ ሰዎች ጋር ክላሽ ታጠቅ ችሎታው አለኝ። ክላሽ ታጠቅኩኝ። ጓደኞችን እያዝ ጥምጣማችን አደረግን። አረቄ ገዛን፣ ጫት ገዛን። እዛ ከተማ ገብተን ሌላ ወረዳ እኮ እኔ ከተወለድኩበት ከሙስሊም ኤሪያ፣ ሌላ ወረዳ ነው ይሄ ነው አልልም። አሁን እዛ ወረዳ ላይ ያንን መካነ ኢየሱስ ቤተክርስቲያን ለማቃጠል ሄድን፣ ደረስን። አረቄ አልጠጣንም ትንሽ ጫቱን ቀመስን እዛ ከተማ ላይ ራት በላን ከዛ በኋላ አረቄን በኋላ ካቃጠለን በኋላ እየጠጣን ወደዚህ ብርዱ እንዳይበርደን ዘጠኝ ሰዓት ላይ ወደዚህ ወረዳ እንመጣለን ብለን ሄደን አጥሩ ጋር ስንደርስ ሁላችንም ሀይለኛ ፍርሃት ለቀቀብ ሀይለኛ ፍርሃት ለቀቀብን የሞት ፍርሃት ከዛ በኋላ እኔም እንቅልፍ ወሰደኝ የሞት እንቅልፍ ወሰደኝ ገና አራት ሰዓት ነው ከምሽቱ ምንም ሰናረግ ሁሉም ተኝቷል ከኔ ጋር አብሮ ሄድ ጀግና የተባሉ ጀግና አይነውጣ የተባሉ ጀግኖች እኛ እኔ በተወለድኩበት ኤሪያ፣ በጣም ሀይለኞች ማይቻሉ ባጀት ይዤ ነው፣ ይዣቸው የሄድኩት ታጥቀና፣ ይሄን ነው አንዱ ሽጉጥ ይዘዋል፣ ታጥቀዋል፣ ክላሽ ይዣለሁ። እዛው አጥሩ ስር ድችራ ነው ገጠር ድችራ ነው የሚባለው የአፈር ክምር ማለት ነው። እና በሱ ክምር ስር ውስጥ ላይ ገብተን እንዳለን ጫትኑን ሰነከው፣ የያዝነው መጠጥ ሰነከው፣ እዛው እንቅልፍ ይዞ ነኝ የሞት ድባብ ወረደብን። ከዛ በኋላ እኔ ሲነቃ፣ አዝማቹ እኔ ነኝ፣ እንዲያቃጥሉልኝ የሚፈልገው እኔ ነኝ። አካሌ አካሌ ተነሳው፣ ደነገጥኩ። መሳሪያው ሲያየው አለ አልተወሰደብንም። እሱም እስ ትቅህን አልኩት። አለ አለ ተኝተን አልኮ ምን ሆነን ነው፣ ምን ሆነን ነው? ተነሱ አልኳቸው፣ ተነሱ። ሁሉ አንዱ ትንሽ ዘገየ ተኝቶ፣ እሱም መተን ቀሰቀስ ነው። ከዛ በኋላ ምን እናድርግ አልኳቸው በቃ የሆነ ነገር እናደርግ እዚህ ድረስ ለፍተን መተን የሆነ ነገር ስናደርግማ እንሄድም ብለን ቀጠል። ከዛ አሁኑ ሲሞከር በጣም ደፋር ነው ኃይለኛ ነው የተባለው ፈራ። አረኔ በጣም ፈርቻለሁ፣ ዛሬ ለእኔ ህይወት ፈርቻለሁ። እና ወደ ክልላችን እንግባ፣ ወደ አገራችን እንመለስ ተባባሌን። ከዛ በቃ ምንም ሰናረግ አዎ፣ በቃ እንመለስ ተባባሌ። ምንም ሰናቃጥል ቸርቹን ቤንዝል ይዘናል፣ ባልጮት የሚባል ነገር ይዘናል ያንን በባልዲ ምናምን አርገን ብንዚል ብትጨምርበት ብንዚሉ ላይ ክብሬት ብትጨምር፣ የአካባቢ በአንዴ ነው የሚፈነጠው። እና ያንን አደርገን ነው ይሄን ነው ሌላ ማቃጣያ ሌላ አላዝና፣ ቆርቆሮውን ባንዴ ነው ጠራርጎ እንትን የሚያጠፋው፣ አካባቢውን ሁሉ እንትን ያደርጋል። ዘዴ አለን ልምድ አለን። እና ይህንን ለማድረግ የተነሳ ነው ጀግኖች፣ እዛው ልፌስፍስ ሆነን ፍርሃት ወደቀብን። በቃ የሞት ፍርሃት በቃ አሁን ምን ሞት ነበር የሚመስለን እዛው ጋር ተርፈን ያንን አካባቢ ያንን ቀበሌ አልፈን ያንን ወረዳ አልፈን እስክንወጣ ድረስ ወደኛ ወረዳ እስክንገባ ድረስ በቃ ስጋት ላይ ነበርን ከዛ በኋላ ወደኛ ወረዳ ገባን በማታ ከአስራ አንድ ሰዓት ወደ ሰፈራችን ደረስን ሁለተኛ ይህንን ነገር ለማድረግ አላሰብንም አሁን እኔ ማድረግ የሚገባኝ ምንድን ነው የእሷን ክስ መቀጠል ነው እሷን ማሳሰር አምሰለቆዎች እንደዚህ ገራፊ ቡድን አለ። የሆነ ነገር ከሰጠሃቸው እሷን ለማስገረፍ ለማሰቃየት አሰብኩኝ። ከዛ ሄጄ ጠይቃለሁ። ምንድን ነው የሚደረግላት ላለው እስር ቤት ሆና ትዘምራለች። እሷን ሄጄ ጠይቃለሁ። ከሳ ሲጠይቅ ምግብ አልበላም ብላለች ይሉኛል ወይ፣ እኔ ላስገባለት ሲል ደግሞ ትታሰራል ይሉኛል። ውስጤ አልቻለም። በጣም ስለሚወዳት ማለት ቅናት አለ። በዚህ መካከል አንድ ቀን ውዬ እሷን ጠይቄ ወደኛ በመኪና የትኩኝ ወደኛ ወረዳ የት ሲሄድ ለሌት ጌታ መጣ። ቀሰቀሰኝ ከንቅልፌ ቀሰቀሰኝና፣ ነጭ ልብስ የለበሰ እንዴት እንደሚያምር እሱ ክፍልም ሲገባ እኔ ያለሁበት ክፍል በሀይለኛ ብርሃን ውስጥ ተሞላ። ደነገጥኩ፣ ብድግ አልኩኝ። ስሜን ጠራኝ። ውጣ ከዚህ ምድር አለኝ። ረብና አነ ማአሪፍ አልኩት። እኔ ምን አውቃለሁ? ምን አውቄ የት ሄዳለሁ? መንገዱስ አላውቅም። ወዴት ነው ሂድ የምትለኝ አልኩት። ስለዚህ ውጣ ብዬሃለው ውጣ አለኝ። እንደገና አሁንም እንቅልፍ መታ መጣ። አሁንም ሶስተኛ መጣና ከዚህ ሀገር ውጣ አለ። ወዴት ልሂድ? አሁንም ምንም ያንን ሀሳብ ነው የተናገርኩት። የት ልውጣ? የት አውቄ ምን አውቄ ረበና አነ ማሪፍ የት አውቄ ነው የሚሄደው? አንተ ማነ መድንተ አልኩት። ዝማ ላይ ያምራል፣ ደስ ይላል። በፍቅር አይነ ነው የሚያየኝ። ውይ ሃሌሉያ! በፍቅር አይነ ነው የሚያየኝ። እኔ የሆነ መቅሰፍት የሆነ ነገር ይዞ አይደለም እኔ ጋር የመጣው። እሱ በኃይለኛ ብርሃን ነው የገባው። ያምራል ደስ ከእግር ጥፍሩ እስከ ራስ ጠጉሩ ድረስ የለበሰው ልብስ ያምራል። በዕብራይስጡ ተናገረኝ። አሁን አሁን ሲያጠና ዕብሩ ምናምን የሚለውን ሲያጠና በዕብራይስጥ ቋንቋ ከአረብኛው ጋር ይመሳሰላል። ከዕብሩ ከአረብኛው ጋር ቋንቋ ስሜን ጠራኝና ይኸው ይህንን ምድር ዘንድሮ በበረዶ መተዋለሁ ምልክቱ ይሄ ነው። ውጣ ላይ እሱ ከሄደ በኋላ ተጨነቅኩ። የት ልሂት አልኩኝ። ያው አንተ የምታሳድዳት ልጄ አካሌ አካሌ፣ እዚህ እናንተ ወረዳ ላይ ታማኝ የምትሏቸው ሰዎች አንድ ሁሴን የሚባል ሰው አለ። በጣም ታማኝ ነው፣ በገንዘብ ታማኝ ነው፣ በሴት ታማኝ ነው ይባላል። ያ ሰው ሌላ እርኩሰት ሲያደርግ አሳየኝ። ይው እሱም ታማኝ ነው ትሉታላችኋል። ይው ይህንን ክፉ ስራ ይሰራል አለ። አንተ ግን በታማኝነት ያለችውን እሷን እያሳደድክ ይህን ነገር ታደርግባታለህ? ተው አለኝ። አታሳድዳት፣ ልጄን አታሳድዳት ተዋት አለኝ። እሷ በንጽህና ነው ያለችው አለኝ። ምንም ክፉ ነገር አላደረገችም በሰላም ነው ያለችው። አንተ ግን ትጨነቃለህ አለኝ። አልኩት ማን፣ አንተ ማነህ? አልኩት። ዝም ብሎኝ ሄደ። ታየዋለህ አለኝና ሄደ። እሱ ከሄደ በኋላ በቀን በሌሊት መጨነቅ ጀመርኩ። ሀሳብ ውስጥ ገባሁ። ምንድን ነው ይሄ ነገር የመጣው? ምንድን ነው ውስጤ ደስታ ነው፣ ሰላም ነው። እሱ መጥቶ ከሄደ በኋላ ደስ ደስ ይለኛል። ግን ምን ልወስን? ምን ላድርግ? ሰው ነኝ። ቤተሰብ ትቶ መውጣት እሷም እንደገና ወይ ሌጋ አልመጣች ወይ ደግሞ ያለችበት ሁኔታ ፊት ተላልኩኝ፣ ክሱን አንሻርኩኝ። ዝም ብዬ በቃ እንትን አልኩኝ። እዛ ቀጥ ብዬ አንድ ያጎቴ ልጅ መጣና ጀዋር ይባላል። ምን አለ? ከዚህ አገር ውጣ እባክህ፣ የአንተ ነገር እየተበላሸ ነው፣ ውጣ አለ። እንዴ አልኩት፣ ምን ማለት ነው ውጣ አለ? እኔ የፈለግከውን ትራንስፖርት ሰጠለሁ፣ የፈለግከው ያጣሁን ነገር ካለ ሰጠለሁ። አንተ ሰው